ወርቅ ላበደረ ጠጠር ክፍል አንድ። እነሆ ይከታተሉን። የህወሓት አመራር ከጥቅምት 2013 ዓ.ም በፊት መጠነ ሰፊ የሆነ የኃይል ዝግጅት በማድረግ ከትግራይ ውጭ የነበሩ የትግራይ ተወላጅ ጄኔራል መኮንኖችንና ሌሎች ከፍተኛ መኮንኖችን ወደ ክልሉ እንዲመጡ ጥሪ አቅርበዋል። ትላልቅ ቴሌቶኖችን በየወረዳው በማዘጋጀት እና የመጨረሻውን ዝግጅትም በአክሱም ሆቴል የድሮ የትግል ዘፈኖችን በመዝፈንና በመፎከር በማጠቃለያው በርካታ ገንዘብ በማዋጣት በከፍተኛ እንቅስቃሴ ሲሰሩ እንደነበረ በክልሉ የነበሩ የሰሜን ዕዝ አመራሮችና የሰራዊት አባላት አጫውተውኛል። በክልሉ ከመስከረም 30 2013 ዓ ም በኋላ መንግሥት የለም እያሉ በድፍረት በመናገር የሰሜን ዕዝ አመራርና ብዙሃኑን ሰራዊት በማደናገር ስራ ተጠምዶ የቆዩ ሲሆን ጥቅምት 192013 ዓ ም ብርጋዴር ጀነራል ጀማልን ካሉላ አባነጋ አውሮፕላን ማረፊያ ከመለሱ በኋላ በሰራዊቱ ዘንድ ለምንድን ነው የተመለሱት የሚል ጥያቄ አስነስቶ ነበር። ከጠቅላይ መምሪያው የተውጣጡ የመምሪያ ኃላፊዎች፣ ከፍተኛ መኮንኖች ሄደው ሊያወያዩና ሰራዊቱን ሊያረጋጉ ተዘጋጅቶ የነበረ ቢሆንም በዚህ ሁኔታ ላይ እንዳሉ ድንገት ጥቅምት 24 ይህ ክህደት ጥቃቱን እንደፈጸሙ የሰሜን ዕዝ አመራሮች ይናገራሉ። አንዳንድ በዕዙ ጠቅላይ መምሪያ በአመራርነት ላይ የነበሩ ኃላፊዎች ከነበረው ሁኔታ አንጻር ወደ አዲግራት ለመሄድ ፍላጎታቸውን ያሳዩ ቢሆንም በተለያዩ ምክንያቶች እንዳልተሳካላቸው በብድኑ ወቅት አጫውተውኛል። ጥቅምት 22 ሰኞ ዕለት ከእስልምናና ክርስትና ሃይማኖት የተውጣጡ አባላቶች የክልሉ ንግድ ዘርፍ ማኅበራት ተወካዮችና ሌሎችን የሚያቀፈ ስብስብ ወደ ሰሜን ዕዝ ጠቅላይ መምሪያ በመሄድ የበላይ አመራሮች ማግኘት እንደሚፈልጉ በመጠየቃቸው ከዋናው በረር ተፈቅዶላቸው ወደ መዝናኛ ክበቡ እንዲመጡ ተደረገ። ሰኞ ሰኞ የሚካሄደው ሳምንታዊ ገለፃ እንዳለቀ ሁለቱን የእዝ ኮማንድ ማለትም የዙ ምክትል አዛዥ ለኦፕሬሽናል የነበሩትንና የዙ ምክትል አዛዥ ለሰው ሀብት ልማት የነበሩትን አግኝተው ያነጋግራሉ። በወቅቱ የዙ ዋና አዛዥና ምክትል አዛዥ ሎጅስቲክ በሳምንታዊ ገለፃ ወቅት አልነበሩም። ለማነጋገር የመጡበትን ጉዳይ ሲያብራሩ የምስጋና ፕሮግራም ስላለን ለምሳ ተገኙልን የሚል ሀሳብ የያዘ ነበር። በወቅቱ በህወሓት አመራሮች በኩል ከፌዴራል መንግስቱ ጋር ከፍተኛ የሆነ መካረር ውስጥ ገብተው በነበረበት ሰዓት በመሆኑ በዙ ስታፍ የነበሩ አባላት በሁኔታው ግራ መጋባት ውስጥ ገብቶ እንደነበረ ገልጸውልኛል። የሀገር ሽማግሌዎች ፕሮግራሙ የዕለቱ ዕለት ሰኞ ዕለት ማለት ነው እንዲሆን የጠየቁ ቢሆንም በወቅቱ የዙ ኢንዶክትሪኔሽን ኃላፊ የነበሩት ኮሎኔል አባው መንግሥቴ አሁን በብርጋዴር ጀኔራል ማድረግ የ14ተኛ አዛዥ ናቸው ተጠይቀው አይመቸንም ስላሉ ለጥቅምት 24 2013 ዓ.ም እንዲሆን ተወስኖ በቀኑ ተስማምተው አጉላ ከተባለችውና ወደ ውቆ ከሚወስደው መንገድ ላይ ካለችው አነስተኛ የገጠር ከተማ ካሉት ከአራተኛ ሜካናይዝድ 100 አባላትና ከዙ ጠቅላይ መምሪያ ስታፍ ድጋፍ ሰጪ ክፍሎች 100 አባላት በድምሩ 200 አባላት እንዲገኙላቸው ፍላጎት ቢኖራቸውም ስለማይቻል ከአራተኛ ሜካናይዝድ ክፍለ ጦር እና ከእዝ ስታፍ በድምሩ 100 አባላት እንዲገኙ ተስማምተው ተለያይተዋል። እዚህ ላይ ለ23 ዓመታት ያላሰቡትን የምስጋና ፕሮግራም እንዲህ ዛሬ አሰቡ የሚለው ሐሳብ በአብዛኛው የሥራዊት አመራርና አባላት ዘንድ መነጋገሪያ የነበረ እናም በከፍተኛ አመራር ደረጃ የነበረው ያልሄደበት ፕሮግራም ነበር የዕዙ የሥራዊት አባላት ቀደም ባለው ሳምንት በአንበጣ ማባረርና በሰብል መሰብሰብ ሥራ ላይ ተጠምዶ ስለነበር ለእሱ ምስጋና ይሆናል የሚል ሐሳብ ያዘ ለሰላም ጉዳይ የመሰለውም ነበረም ጥቅምት 24 2013 ዓ ም እንደ ወትሮ ሁሉ የዕዙ ጠቅላይ መምሪያ እንደቀዘቀዘ አለፈ። በተለይ ደግሞ ከሰዓት በኋላ በመቀሌ ከተማ ከአፄ ዮሐንስ ሆቴል በስተ ደቡብ ምስራቅ አቅጣጫ ወደ ቀበሌ 18 ሜዣ መንገድ ፍጹም የአይን ሕክምና አጠገብ በሚገኘው ቤተ አብርሃም የሚባል የባህል ምግብ አዳራሽ የምስጋና ፕሮግራም ተዘጋጅቶ ተጋባዥ የሠራዊት አባላትና ሌሎች ከማህበረሰቡ የተውጣጡ እንግዶች ተገኝተው ነበር። በዚህ ዕለት ከሰዓት በኋላ ጠቅላይ መምሪያው ጭር ያለና የሚከብድ ድባብ ነበረው። ከየክፍሉ የተውጣጡ አባላት በተዘጋጀው የምሳ ግብዣ ላይ ለመገኘት የሄዱ ሲሆን በህዙ ስታፍ አባላት ዘንድ በከፍተኛ ጥርጣሬ የታየ ግብዣ እንደነበር በወቅቱ የነበሩ የሰራዊት አባላት ገልጸውልኛል። የህዙ ምክትል አዛዥ ለሰው ሀብት ልማት ብርጋዴር ጀኔራል ዘነበ ክፍሌ የነበሩት ንግግር ያደረጉ ሲሆን ሌሎችም የትግራይ ተወላጅ ከፍተኛ አመራሮች በግብዣው ተገኝተዋል። ከዚህ ስታፍ የሌላ ብሔር ተወላጅ የሆኑ ከፍተኛ አመራሮች ግን አልተገኙም። በወቅቱ የሄዱት አባላት እንዳጫወቱኝ ከሆነ ከሠራዊቱ ወጥቶ የውሃት ልዩ ኃይል አመራር የሆኑትና ሌሎችም የእዙ ውስታፍ የትግርኛ ተናጋሪ የሰራዊት አባላት በዚህም ደስተኞች እንዳልነበሩ ለማወቅ ችያለሁ። በፕሮግራሙ ላይ ብርጋዴር ጀኔራል ዘነበ ክፍሌ ማለትም የሰሜን እዝ ምክትል አዛዥ ለሶሀብት ልማት የሰሜን እዝ ለ23 ዓመታት ላደረገው አስተዋጽኦ የትግራይ ሕዝብ ምስጋና ያቀረበ መሆኑን በመግለጽ ሕፃን ልጅ ያዘለች እናት ያለበት የሸራ ላይ ስዕል በሽልማት መልክ አበርክተው ነበረው። የድምፅ ወያኔ ቴሌቪዥንም ጉዳዩን ሽፋን ሰጥቶ ዘግቦታል። መርሃ ግብሩ በሰላም ከጠናቀቀ በኋላ ሁሉም ወደ ቤቱ የሄደ ሲሆን የዕዙ ምክትል አዛዥ ለሰው ሀብት ልማት ኃላፊ የሆኑት ብርጋዴር ጀነራል ዘነበ ክፍሌ ግን ወደ ቢሮው ከሄዱ በኋላ አምሽተው ወደ ቤት እንደገቡ በወቅቱ የተመለከቱ የስታፍ አባላት ያስታውሳሉ። የክልሉ ልዩ ኃይልና ሚሊሻ በጥቅምት 24 2013 ዓ ም ከምሽቱ 5 ሰዓት ከ20 ጀምሮ በሰሜን እዝ ጠቅላይ መምሪያ በሰሜን አየር ምድብ መቀሌ ቀበሌ 17 በሚገኘው አሽካምፕ ኩሃ በሚገኘው አራተኛ ሜካናይዝድና አዋሽ ቁጥር ሁለት ካምፕ ወዘተ የተባሉት የስራዊት አባላት ላይ ሲተኩሱ የተለያዩ አስተሳሰቦች ነበሩ። አንዳንዶች ምንድን ነው ብለው ሲጠይቁ ስልጠና ነው የሚል አደናጋሪ ምላሽ በማግኘታቸው የልዩ ኃይሉ ልምምል ይሆናል ብለው ሲያስቡ፣ አንዳንዶች ደግሞ ምን ተፈጠረ፣ ማን ነው ብለው ሲወጡ በጥይት ተመተው የቆሰሉም የተሰውም ነበሩ። በአንዳንድ ካምፖች ለምሳሌ በመከላከያ ኮንዶሚኒየም የሚኖሩ መኮንኖች ምንድነው ተኩሱ ብለው ሲጠይቁ በትግርኛ ተናጋሪዊ ዘንድ ስልጠና ነው ተብሎ የተመለሰላቸው ነበሩ። በኋላ ላይ ግን በሌሎች ካምፖች ካሉት የሠራዊት አባላት በስልክ ተደዋውለው ስለ ጉዳዩ በግልጽ አወቁም። ከተወሰኑ ደቂቃዎች በኋላም የቴሌኮሚኒኬሽን ኔትወርክ ተቋረጠም።